ሞት ራሱ ይሙት! በርሳ አንኳኳ ዘው ብሎ ገብቶ ሰውን ያህል ነገር ሲወጣ ቀምቶ ዘርፎ ሲኮበልል፣ በቅጽበት ባንዳፍታ የጸናውን ጎጆ በድንገት ሲፈታ፣ ህሊና ማይወቅሰው ሕግ ማይገድበው ዘራፊ፣ ነጣቂ፣ ቀን በቀን ቀማኛ፣ ጨካኛ፣ ረመኔ ፈራጅ የለው ዳኛ ሞት ራሱ ይሙት ግብንን ይቅመሰው ድንጋውን ይንተራስ፣ አፈሩ ይጫነው፣ ህመሙን ይረዳ፣ ጉዳቱን ይወቀው፣ ሥቃይን ይሰቃይ፣ ጉስቁልናን የው እንዴት እንደሚያበግን እንደሚያጎብጥ ሐዘን ጨጓራ እንደሚልጥ ፊት እንደሚለውጥ አእምሮ እንደሚያዞር አጥንት እንደሚነዝር ጅማት አገንትሮ እንደሚያቃጠል ሰው እሱም ድብን ይበል። ሞት ሞትን ይቅመሰው። ሐቀኛ የወስዳል ሞልቶለት ቀጣፊ ይነጥቃል ላለኝታ እያለ አገር አጥፊ ጀግና ሰው የወስዳል ሞልቶ ተርፎ ፈሪ ሰነፍ ተከምሮ ይወስዳል ታታሪ ተንኮለኛ ሞልቶ የዋሁን ይጠራል ስስታሙ በስቶ ደጋጉን ይወስዳል ያረጀውን ትቶ ወጣቱን ናህ ይላል። እባክ ፈጣሪ ለሞት ሞት ላክለት እኛ እንድንቀብረው እሱም ተራ ደርሶት ሲሞት የወደዱት ሲለየ ናፈቁት ልብ እንደሚያደማ እንደሚሰብራ ጥንት ላይመለስ ሲሄድ በወጣበት ሲቀር አለ ሲሉት ወድቆ በድንገት ሲሰበር እንዴት እንደሚያበግን ሲለይ የሚወዱት ጨጓራ ፈትጎ እንደሚልጥ አንጀት። ጥፋቱን ይወቀው ወንጀሉን ይረዳ ድንገት ነጥቆ ሲሄድ ገብቶ ከሰው ጓዳ። እባክ ፈጣሪ ለሞት ሞት ለግሰው በዋይታ ሳይሆን ስቀልልን ቀብረው ሞት ራሱ ይሞት።